እሺ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንግዲህ ሲ በመጽሐፍ ቅዱስ አንድ ሁለት ጥቅሶችን ጠቅሼላችሁ በዛ ላይ አስተያየት ለመስጠት ነው። ምክንያቱም እነዚህ ነገሮች ምናልባት እኔ ሳነባቸው ለእናንተ ይድረስ ብዬ ነው እና መጽሐፍ ቅዱስ ደግሞ ብታነቡ ጥሩ ነው። መዝሙር ዳዊት ምዕራፍ ሰባ ሦስት ላይ ስንመጣ፣ ምዕራፍ ሰባ ሦስት ላይ ይገር አንዳንድ ነገሮች የሚገርሟሉ አሉ። እስቲ ላምብ ብላችሁ እና በዛ ላይ አንድ ሁለት ቃል አሳብ ሰጥና ወደ ሌላኛው ጥቅስ እንሄዳለን። እንግዲህ ውድ ተመልካቾቼ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ስለዚህ ትልቅ ክብር የሚገባው ጽሁፍ ነው። ይህን ለእናንተ አልነግርም ግን፣ ያው እስኪ እናንተም አዳምጣችሁት ሀሳብ እንድሰጡበት ነው። ምን ይላል? በአሁን ጊዜ እየተፈጸሙ ያሉ ነገሮች ስለሆኑ ነው። ከሶስት ጀምረን መዝሙረ ዳዊት ምዕራፍ 73 ቁጥር 3 ጀምረን እናንብበው። ጠላት በቅዱሳን ላይ እንደ ክፉ መጣን፣ ሁልጊዜ በትቤታቸው ላይ እጅህን አንሳ። ጠላቶች በበዓል መካከል ተመኩ፣ የማያውቁትንም ምልክት ምልክታቸው አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉ ሙንጨቶች በመጥረቢያ በሮቿን ሰበሩ፣ እንዲሁም በመጥረቢያና በመዶሻ ሰበሩ ሰበሯት ። መቅደስህን በእሳት አቃጠሉ፣ የስምን ማደሪያ በምድር ውስጥ አረከሱ። አንዱንም በልባቸው የህዝባቸውን በየህዝባቸው ኑ እግዚአብሔርን በዓሎች ከምድር እንሻራሉ። ምልክታችን አናይም፣ ከእንግዲህ ወዲህም ነቢይ የለም፣ እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። ይላል እስከ ዘጠኝ ሁለት ነገር ነው እዚህ ላይ አሳብ መስጠት የምፈልገው ምን ይላል ጠላቶች በበዓልህ ማዕከል ተመኩ ይላል ጠላቶች በበዓልህ ማዕከል ተመኩ ይሄ ምንድነው በዓላትን መንፈሳዊ በዓላትን ሽሮ ወደ አለማዊ በዓላት ለመቀየር የሚደረግ ጥረትን ነው ይህ የሚያመለክተው ጠላቶች በበዓልህ ማዕከል ተመኩ ይላል። የማያውቁትን ምልክት ምልክታቸው አደረጉ ይላል። ለምሳሌ ምልክት ሎጎ ነው። ሎጎ አብዛኛው ሰው ሎጎውን ይጠቀም እንጂ የዛ ሎጎ ምስጢር አያውቀውም። ስለዚህ ህብረተሰቡ የሚጠቀመውን ነገር ሎጎውን ቢያውቅ ጥሩ ነው። መንፈሳዊ ነው ወይስ አለማዊ ነው የሚለውን እንውሰድ። ሌላው በዓላት ለምሳሌ እኛ በዓላት አሉ። በአንድ በሁለት በሶስት በአራት በአምስት እያልን የሚከበሩ በዓላት አሉ። እሱን የመሻርም ሩጫ ነው አንዱ። ይሄ ሩጫ ምንድን ነው? በሌላ ለምሳሌ የበሽታ በዓል አለ። የበሽታ በዓል፣ የእብድ ቀን፣ የውሸት ቀን፣ የኤች አይ ቪ ኤርስ ቀን፣ የምናምን ቀን፣ የውሃ ቀን፣ የፀሐይ ቀን የቅዝቃዜ ቀን፣ የሙቀት ቀን እየተባለ የሚከበረው ይሄ ከመንፈሳዊ ውጪ ነው። ስለዚህ ይሄንን በዓል ባናከብር ለምን? ይሄ ምንድነው? የማያውቁትን ምልክት ምልክታችን አደረጉት የሚለው ይሄን ሙሉ በሙሉ ሁለቱንም ያካተተ ይሆናል። እነዚህ ባህላቶች ሲከበሩ ምልክቶች አሉ። ያ ምልክት ደግሞ ህብረተሰቡ አያውቀውም። ከዚህ ብንጠበቅ። ሌላው ያው በመጥረቢያ በሮቿን አንሰባበሩ እንዲሁም በመጥረቢያ እና በመዶሻ ሰባበሩ አሰባበሩ፣ መቅደስን በእሳት አቃጠሉ፣ ስምንም ማደሪያ በምድር ውስጥ አረከሱ ይላል። ይሄ ያው የምናየው ነገር ነው። አንብቡት። መጽሐፍ ቅዱስ ማንበብ የተሻለ መንፈሳዊ እውቀት ያሳድጋል። ሌላው እመቤታችን ቅድስ ድንግል ማርያም ከሞት አልተነሳችም አላረገችም የሚሉ ሰዎች እና ይገርሙኛል። የሚገርሙኝ ምንድን ነው? አንደኛ ከማስተዋል ማጣት ነው። ከማስተዋል ማጣት ነው። ብናስተው ጥሩ ነው። ብዙ ይናገራሉ። ክርስቲያን ነን ባዮች ግን የክርስቲያንን ስርዓት የሚጥሱ ንግግሮች የሚናገሩ አሉ። ለምሳሌ እመቤታችን ቅድስ ድንግል ማርያም ኢየሱስ ክርስቶስን መውለዷ እሙን ነው ነገር ግን ያው እንደ የግድ ነው፣ ስጋ ለባሽ ሁሉ ይሞታል። ነገር ግን እሷ ሞትን ድል አርጋ ተነሳች የሚለው የማያምኑ ሰዎች ነው። አንደኛ ምንድን ነው ግለሰብ ዩቱብ ላይ ሰርች አርጋ ግለሰብ ከሞት የሚነሳ የእግዚአብሔርና ከሞን አትነሳምን ይሄ ይገርመኛል። ለምሳሌ መጽሐፍ ቅዱስ እሷን ሲጠቅሳት ዮሐንስ ራዕይ ምዕራፍ አስራ ሁለት ላይ ስንመጣ ምን ይላል መሰላችሁ? እሷን ሲገልጻት መቤታችንን ሲገልጻት ማለት ነው። ምን ብሎ ይገልጻታል? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ አስራ ሁለት ኮከብ አክሊል የሆነላት አንዲት ሴት ነበረች። እሷም ፀንሳ ነበር ምጥም ተይዛ ልትወልድ ተጨንቃ ጮኸች ሌላ ምልክት ከሰማ አየ እነሆ ይላል አሁን ይሄ ነው እንግዲህ ምን ይላል ፀሐይን ተጎናጽዋል ጨረቃ ከእግሮቿ በታች ያላት በራሷ ላይ አስራ ሁለት ሁለት ኮከብ አክሊል ያላት አንዲት ሴት ነበረች ይላል እቺ ሴት አሁን ሞትን ድል አድርጋ መነሳት ያቅታታል ግለሰብ ከሞት እየተነሳ እሷ ሌላው ደግሞ አላረገችም ለምሳሌ አላረገችም የሚለው አሁን እንደው ከነ ነቢዩ ኤልያስ እና ከነ ነቢዩ ዳንኤል እሷ እነሱ አድርጓል፣ እሷ አታደርግም። አስቡት፣ ህሊና ያለው ሰው በህሊናው ያስተው። በጣም የሚገርማችሁ ነገር የንስር ክንፍ ሁሉ ተሰጥቶታል። በነገራችን ላይ ምዕራፍ አስራ ሁለትን በደንብ አንብቡት። እዚህ ላይ ምን ይላል መሰላችሁ ከአራት ጀምረን እናብበው። ሰማይ ከዋክብት ሲሶ እየሳበ ወደ ምድር ጣለ። ዘንደው ሴቲቱ በወለደ ጊዜ ህጻኗን እንዲበላ ልትወልድ ባለ ጊዜ ፊት ቆመ። አዛፍ ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወለደች፣ ወንድ ወለደች። ልጇንም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ወደ ዙፋኑ ማለት ነው። አይ ዙፋን አሉ ዙፋን ያለው ሰው ደግሞ ለአማላጊነት አይላክም ይህንም ማስተዋል ያስፈል ሌላው ምንድን ነው አስራ ሶስት ላይ ምዕራፍ አስራ ሁለት ዮሐንስ ራእይ ምዕራፍ አስራ ቁጥር አስራ ሶስት ላይ ደ ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳል እባቡን ፊት ርቃ አንድ ዘመን ዘመናዝ የዘመነ ኩሌታ ወደምትመገብ ወደ ስብራ ወደ በራ እንድትበር ለሴቲቱ ሁለት ታላላቅ የንስር ክንፎይ ተሰጣት ይላል። ክንፍሉ ተሰጣት ተሰጣት። እባቡም ሴቲ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተ ኋላ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንደው ካፉ ያፈሰሰው ወንዝ ዋጠችው ይላል። ምድር እንግዲህ ምድር፣ ምድር እመቤታችንን ረዳቻት ማለት ነው። ወደ እሷ የተሆነ ጨፈው ጎርፍ አፏን ከፍታ ዋጠችው፣ ማ ምድር። ዘንዶም በሴቲቱ ላይ ተቆጥቶ ለእግዚአብሔር ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸው ከእርሷ የቀሩትን ሊዋጋ ሄደ። በባህረማቸው ዋላ ከማ ከመቤታችን የእግዚአብሔር እናት መሆኗን ያላመኑትን ቢያምኑም እሷን የማያከብሯትን ምን ሊያደረግ ሊዋጋ ሄደ። ይሄ ነው እመቤታችንን ብናከብር ለእኛ መልካም ነው። እንዲሁ አይነት ጥቅሶች ደግሞ በየጊዜው አቀርብላችኋለሁ። ሰብስክራይብ አርጉኝ፣ ፎሎ አርጉኝ፣ ሼር ላይክ አርጉኝ። ውድ ቤተሰቦቼ መጽሐፍ ቅዱስን ብታነቡ መንፈሳዊ እውቀታችን ይዳብራልና ለዛሬ በዚያ አበቃው። በሚቀጥለው ደግሞ ምርጥ ፕሮግራም እየላችሁ እመጣለሁ። አመሰግናለሁ።